ወንድሜ ይሄ ወንድም አይደል እንዴት ዛሬማ ሳልሰራለሁ ወይኔ ወንድሜ ወንድሜ እዚህ እዚህ እዚህ ምን ሰራልሽ እንዴ ፍቅረኛ ናት እንዴ እንዴት አባሽ ነው የምታምረው አይደለ በጣም ነው የምታምረው በቃ ወንድሜ ፋበል እረስቼው

እንዴ እንዴት አባቷ ነው የምታምረው! ይፈጠንባት። አንቺ የምርሽን ነው? እና በመሙድ ይገባለት። ቀዝም ብለህ በቅባት ሙድ ግባላት። በቃ ነይ አንቺ ታግዥኛለሽ። ነውርች ሀይ ሰላም። በጣም ቆንጂዬ ነሽ። ለምን አልሸኝሽ? ለአድናቆቱ አመሰግናለሁ። በእግሬ ለመሄድ ለመሄድ ግን ብቻ ሚሄድ ይሻለኛል። እኔ ቆንጆ መኪናው እኮ ጋራሽ ደሞ ማናት እሷ እሷ ከጎዳና የነሷ ልጅ ናት። እረ እባክህ በጣም ደግ ልብ አለህ። በዚህ ዘመን እንደዚህ ነሷ አለ። ለወገን ደራሽ ወገን ነው ይባላል። በገዛ ፈሴ አስሜን መቀስቀሴ። ምን አልሽ? ረስቼው አጎቴ፣ እናቴ እንዳለች ስፔዛ አልቋል ብር ላክ። በቃ አንቺ ጂኒ፣ ልክላታለሁ። አይ አይ፣ አሁን ይዘሽ ነብላኛል። እሺ ይሁን፣ ስጫት የኔ ፍቅር ምንድን ነው ያልከው? የኔ ፍቅር ነው ያልኩት። አንተ ደግሞ ማን? አይ እኔ ማንም አይደሉም። አንቺን ግን ትልቅ ቦታ ሰጥቼሽ ነበር። ድጋሜ ላይሽ አልፈልግም። እሺ? የኔ ፍቅር ላስረዳ። ዝጊ። ድጋሜ ላይሽ አልፈልግም። እሺ? አጠገቤ እንዳደርሽ

እኮ በእናትሽ ደሞ፣ እንዴት አባቱ ነው ያማረባት! እኮ ድና ነግራታ እኔ አፈራት አለውኩ በእናትሽ። አንቺ እናግሪልኝ ረጣጣ የለው በቃ፣ እንድ እኮ የሞረጃ አምጣ። አንቺ ጆተኒውንሽ፣ አቤት የእኔ ቆንጆ፣ እንዴት ነው የምታምሪው? አንቺ ራስ እንዴት ነው ምታምሪው? ኧረ እባክሽ ንገሬት ወይኒ ቢኒ የኔ ቆንጆ ይሄ ምታይ ወንድሜ ወንድምሽ ምን ይሄ ግን የመጨረሻ ነው እኔ ከዚህ በላይ የለኝም እንኪ አየሽ ቀን ጀምሮ ወንድሜ አንቺ ልጅ እኔ ገንዘብ የለኝም አባ በዱቤ አንሰራም እሬ ዛሬን ብቻ አረ ባክ ኖመኒ ኖፈኒ አንቺ ማሬ ማሬ ያማል እንዴ ወይኔ ቢኒያም፣ ኧረ ኧረ፣ ስንት አይነት ልጅ አለ ስንት አይነት ትውልድ አለ ባካ። እኔ ረፍዶብኛል። ልጅቷን ቀስቅስና ትምህርት ቤት ይሰዳል። ትምህርት ቤት ረፍዷል። አንቺ እስካሁን ትተኛለሽ? ማሬ፣ አንቺ ማሪ፣ ምንድን ነው? ቶሎ ተነሽ፣ ትምህርት ቤት ረፍዶብሻል፣ እናት ዛሬ ትምህርት ቤት ምንፈልግብ ምን እንደማትጂማ ያለሁ አሁን ቶሎ ተነሽ፣ ዛሬ ብቻ ልቅር ዋ ብዬሻለሁ። ያለበለዚያ ግን ለቃል ነው የምናገርልሽ። አለበት ግን ዛሬ ብቻ በቀል። ምን አይነት እዚህ ላይ አልፈልግም። ስመጣ አደም ሱራ። ሄሎ ማሬ፣ ፍቅረኛሽ ሌላ ሴት። ቶሎ ደውለሽ ና። እኔ አሁን ተደብቂ ነው እያወራሽ። ቶሎ ደውለሽ ና። አንቺ ማሪ ቶሎ አትመጪም? ፍቅረኛ ደወለች። ሄሎ እኔ ፍቅር ምን ነው ችግር አለ እንዴ? አሁን እኮማ በቃ እሺ፣ እመጣለሁ፣ አሁኑኑ እመጣለሁ። በቃ ዛሬ ትምህርት ቤት አትይጂ፣ እሺ። ድብ እኮ አውቄ ነው። ቃልም በዛም ትቆጣኛለች። ችግር የለውም። እሺ፣ እኔ ለቃል አልናገርም። ወንድሜ እኔ ብሄድ ይሻለኛል። አሁን የሚሄድበት ቦታ አለ። ደሞ ከቀረሽ ከሄደ እገዛልሻለሁ በዋድ ደጋ ይሁለታፍ እሺ በቃ ወንድሜ ካንተ አይበልጥብኝ በቃ ሄድ የኔ ቆንጆ ላድቅ ጨዋታ ቸኮሌት ትዛለች ምን የምን ቸኮሌት አሁን ኔ ሁለት መቶ ብር ብቻ ነው ያለኝ ከፈለግሽ ስንገባ በቆሎ ተበያለሽ ኔ አሁን እንሂድ እንዲሁም መሾም ያልፍልኝ ሂጅ ወደዛ ማርዬ የኔ ፍቅር ምን ነው ቢኒ፣ በጣም እኮ ነው ያስጠብቀኝ። ይቅርታ የኔ ፍቅር ታክሲ እኮ አጥቼ ነው። እሺ በቃ የኔ ፍቅር፣ የሥራ ስልክ ነው፣ አንድ ያናግሬ ልምጣ። ማማዬ፣ ለምን አልሸኛችሁም? ብድ ላይ ከምትቆሙ አይ፣ በጣም ደስ ይላል። ነይ ወደዚህ ጊቢ እንደ ማሬ። በዚህ ልጅ ከእናንተ ጋር ነው እንዴ? እሱ ከራሱ ጋር ነው

አንቺ ጀነቴ ነኝ ገባለሁ እኮ በዚህሽ፣ በቃ ቶሎ ግቢ። ባላስ ለቅሰሽ ቆይ፣ የኔ ፍቅር፣ ምን ነሽ ነው ያረፈልሽው? በጣም ይቅርታ ፍቅር፣ በአንቺ የሚጨክል ልብ እንደሌለኝ ታውቂያለሽ አይደል? እማዬ፣ እማዬ፣ እማዬ፣ እማዬ ልቀቂኝ አንቺ። እማዬ እሱ ደግሞ ማለው የምን ማየ ነው የምታወሪው? ምንም ማየ እኔ! ለው እንደ አንቺ ለጥቅም ብለሽ ልጅሽ እኔ ካልሽ ሴት ነሽ። ድጋሚ ላይሽ አልፈልግም። እሺ መረዳህ ነገር አለ እስኪ አልችልም። አትሽም ወይስ አትፈልጊም? አልፈልግም። ቆይ ለምንድን ነው እንደዚህ ጠላሽ? የሚወደድ ስብናልኝ ብለህ ታስብ ነበር እንዴ? እንዴ በጣም አለኝ። እውነት ነው ማለት ነው? ምኑ ሴት ልጅን ቁንጅና ሙሉ ያደርጋታል የሚባለው ተሳሳተ? አዎ እንዴት? ቁንጅና ብቻውን ሴት ልጅ ሙሉ ያደርጋታል? እና ቆንጆ አይደለሁም ያልሽኝ ነው? ስለ ሴት ብዙ አታውቅም እያልኩ ነው። ጥርግ በል እኔ ሶስና፣ አይደለም ለሙቁ ለገንፎ ተራራ አልደነግጥም። ከሄድኩ አልመለስም። ስለዚህ በደንብ አስበሽ ብትወስኝ ለውሳኔ ነው ሶስና። ራሱ ጥርግ በል ጥርግ በል በጣም ናፍቀሽኛል። ለምን ከስራ ቀርተን አብረን? ብዙ ስራ አለብኝ። ሰሞኑን ስራ ቀዝቅዟል ስትያል ነበር። ቀዝቅዘህ የቀረው አንተ ብቻ ነህ። ምን ማለት ነው? ምን ማለት እንደሆነ በደንብ ታውቀዋለህ። ምን ነው? ጭቅጭቅ ሰለቾ ወጣኝ። አንተማ መች ክፉ ይወጣሃል። ስራን እየሰራ የልብህን እያደረግህ ተቅለስለስ እንጂ። ዛሬ ምን ሆነሻል? ይህንን ያህል ዓመት አብረን ስንኖር ለውጤታ ዛሬ ነው ማውራት ካቆምን እኮ በጣም ብዙ ጊዜ